የምንኖርባት መሬት ጠቅላላ ስፋት 510 ሚሊዮን ኪሎ ሜትር ስኩዌር ሲሆን 361 ሚሊዮን ኪሎ ሜትር ስኩዌር ወይም 71 ፐርሰንት ውሃ ነው። 149 ሚሊዮን ኪሎ ሜትር ስኩዌር ወይም 29 ፐርሰንቱ ደግሞ የብስ ወይንም ደረቅ መሬት ነው። የዓለማችን ደረቁ መሬት ክፍል በሰባት ክፍል ዓለማት ሲከፈል በመጀመሪያ ደረጃ ላይ የምናገኘው ኤሲያ ይሆናል። ስፋቱ ወደ 44.6 ሚሊዮን ኪሎ ሜትር ስኩዌር አካባቢ ሲሆን 49 ሀገሮች አሉት። ምሳሌ ቻይና፣ ህንድ፣ ሩሲያ እና ሌሎቹ በአጠቃላይ የዓለምን ህዝብ 60 ይሸፍናል። አፍሪካ፣ ስፋቱ ወደ 33 ሚሊዮን ኪሎ ሜትር ስኩዌር ሲሆን 54 ሀገሮች አሉት። ምሳሌ ኢትዮጵያ፣ ናይጄሪያ፣ ግብፅ እና ደቡብ አፍሪካ እንዲሁም ሌሎቹ የተለያዩ ባህሎች ያሉበት እንዲሁም የተለያዩ የተፈጥሮ ክስተቶች መገኛ አህጉር ነው። ሶስተኛ ሰሜን አሜሪካ ስፋቱ ወደ 24.7 ሚሊዮን ኪሎ ሜትር ስኩዌር ሲሆን 23 ሀገሮች አሉት። ምሳሌ ዩናይትድ ስቴትስ ኦፍ አሜሪካ፣ ካናዳ እና ሜክሲኮ እንዲሁም ሌሎቹ። አራተኛ ደቡብ አሜሪካ ሲሆን ስፋቱ ወደ 17.8 ሚሊዮን ኪሎ ሜትር ስኩዌር አካባቢ ነው። 12 ሀገሮች አሉት። ምሳሌ ብራዚል፣ አርጀንቲና፣ ፔሩ እና ሌሎቹም አምስተኛ አንታርክቲካ ስፋቱ ወደ 14.2 ሚሊዮን ኪሎ ሜትር ስኩዌር ሲሆን ምንም ሕዝብ የማይገኝበት አህጉር ሲሆን 98 ፐርሰንቱ ሙሉ በበረዶ የተሸፈነ ነው። ስድስተኛ አውሮፓ ስፋት ወደ 10.2 ሚሊዮን ኪሎ ሜትር ስኩዌር አካባቢ ሲሆን 44 ሀገሮች አሉት። ምሳሌ ጀርመን፣ ፈረንሳይና ኢጣሊ እንዲሁም ሌሎቹም። ሰባተኛ አውስትራሊያ ስፋቱ ወደ 8.5 ሚሊዮን ኪሎ ሜትር አካባቢ ሲሆን ይህ ስፋት የፓስፊክ ደሴቶችን ጨምሮ ነው። 14 ሀገሮች አሉት። ምሳሌ አውስትራሊያ፣ ኒውዚላንድና እና ሌሎቹም። ሰላም፣ በዚህ ምዕራፍ ውስጥ የምሥራቅ አፍሪካ መገኛ በካርታ ላይ፣ የምሥራቅ አፍሪካ አጎራባች ሀገራት እና ውሃማ አካላት፣ የካርታ መፈለጊያ እና መተግበሪያ እንዲሁም ጉግል እርዝ ምንነትን እንማራለን። አፍሪካ ከሰባቱ ክፍለ ዓለማት አንዱ አህጉር ነው። ይህ አህጉር በአምስት ቀጠናዎች ይከፈላል። አንደኛ ምስራቃዊ አፍሪካ፣ ሁለተኛ መካከለኛው አፍሪካ፣ ሶስተኛ ሰሜናዊ አፍሪካ፣ አራተኛ ደቡባዊ አፍሪካ፣ አምስተኛ ምዕራባዊ አፍሪካ። አምስቱ ቀጠናዎች የተከፈሉት ባህልን፣ ማኅበራዊ ትስስርንና መልካምድራዊ አቀማመጥን መሠረት በማድረግ ነው። ምሥራቅ አፍሪካ ከአምስቱ ቀጠናዎች በስፋት በሶስተኛ ደረጃ ላይ ይገኛል። ከአጠቃላይ የአፍሪካ መልካ ምድርም 21 ፐርሰንቱ ይሸፍናል። በውስጡ 19 ሀገራት ሲኖሩት ከመልካ ምድር አቀማመጥ አንፃር ደግሞ በውስጡ የተለያዩ የመሬት አቀማመጥ አለው። በቀጠናው በእሳተ ገሞራ የተፈጠሩ ትላልቅ ተራሮች፣ ዝቅተኛ ስፍራዎች፣ ወንዞችና ሐይቆች ይገኛሉ። የምሥራቅ አፍሪካ መገኛ በዚህ ርዕስ ላይ መገኛ የሚለውን ቃል ግልጽ እናድርገው። መገኛ ማለት አንድን አካባቢ ወይንም አገር በመሬት አካል ላይ የሚገኝበትን የተለያየ ዘዴ በመጠቀም መናገር ነው። በመሬት አካል ላይ አንድ አካባቢ ወይንም ሀገር የሚገኝበትን ለማወቅ ሁለት አይነት ዘዴዎች አሉ። አንፃራዊ መገኛና ፍፁማዊ መገኛ ናቸው። አንፃራዊ መገኛ የአንድን አገር መገኛ በልዩ ልዩ አቅጣጫ ከሚያዋስኑ ነገሮች ጋር በማነፃፀር ለመናገር የሚያስችል ዘዴ ነው። እነዚህም ተራራዎች፣ በአካባቢው የሚገኙ ሌሎች አገራት፣ የውሃ አካላትና የመሳሰሉት ናቸው። በማነጻጸሪያነት የምንጠቀምባቸው ቦታዎች ግን ታዋቂ ቦታዎች ወይንም አካባቢዎች ሊሆኑ ይገባል። ምሳሌ፣ ምስራቅ አፍሪካን በምስራቅ በኩል የሚያዋስነው የህንዱ ቅያኖስ ሲሆን በምዕራብ በኩል የሚያዋስነው ደግሞ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ነው። በሰሜን በኩል የሚያዋስነው ቀይ ባህር ሲሆን በደቡብ የሚያዋስነው ደግሞ ደቡብ አፍሪካ እና ቦትስዋና ናቸው። ፍፁማዊ መገኛ ማለት ደግሞ የአንድን ቦታ ወይንም ሀገር ትክክለኛ ቦታውን ለማመልከት እንጠቀምበታለን። የኬክሮስ እና የኬንትሮስ መስመሮችን በመጠቀም መገኛን በድግሪ መግለጽ ይቻላል። ኬክሮስ ወይንም ትይዩ መስመሮች ላቲቲዩድስ ሲባሉ በካርታ ላይ ወይንም በሉል ላይ በአግድም የሚሰመሩ መስመሮች ናቸው። ኬንትሮስ ወይንም ቋሚ መስመሮች ሎንግቲዱስ ሲባሉ በካርታ ወይንም በሉል ላይ ቁም ለቁም ወይንም ከሰሜን ወደ ደቡብ የሚሰመሩ መስመሮች ናቸው። ኬክሮስ እና ኬንትሮስ ማዕዘናዊ ርቀትን ወይንም አንጉላር ዲስታንስን ለመለካት ያገለግላሉ። በአግድምና ቋሚ መስመሮች መካከል ያለው ልዩነት በዲግሪ ይለካል። ኬክሮሶች ወይንም አግድም መስመሮች በካርታ ላይ ወይንም በሉል ላይ ከምዕራብ ወደ ምስራቅ ወይም ከምስራቅ ወደ ምዕራብ የሚሰመሩ የሐሳብ መስመሮች ናቸው። የአግድም መስመሮች መነሻ በዜሮ ዲግሪ ላይ ይገኛል። ይህ መነሻም የምድር ወገብ ወይም ኢኩዌተር ይባላል። የምድር ወገብ መሬትን እኩል የሰሜንና የደቡብ ንፍቀ ክበብ ብሎ ይከፍላል። ከምድር ወገብ በስተሰሜን ዘጠና ዲግሪ ትይዩ መስመሮች ሲኖሩ በደቡብ ይህንኑ ያህል ዘጠና መስመሮች አሉ። በአጠቃላይ 180 አግድም መስመሮች አሉ። በካርታ ወይም በሉል ላይ የሚታዩ አምስት አበይት ትይዩ መስመሮች አሉ። እነሱም የምድር ወገብ 0 ዲግሪ፣ የካንሰር መስመር 2312ኛ ዲግሪ በሰሜን አቅጣጫ፣ የካፕሪኮርን መስመር 2312ኛ ዲግሪ በደቡብ አቅጣጫ፣ የአርክቲክ ክበብ በ6612ኛ ዲግሪ በሰሜን አቅጣጫ እና የአንታርክቲክ ክበብ በ66 ሁለተኛ ዲግሪ በደቡብ አቅጣጫ ናቸው። ኬንትሮሶች ወይንም ቋሚ መስመሮች በካርታ ወይንም በሉል ላይ ከሰሜን ወደ ደቡብ አልያም ከደቡብ ወደ ሰሜን ተሰምረው ይገኛሉ። አጠቃላይ ብዛታቸው 360 ነው። በመካከላቸው ያለው እርቀት በዲግሪ ይለካል። ሁሉም ቋሚ መስመሮች በሰሜንና በደቡብ ዋልታ አካባቢ ይገኛሉ። የቋሚ መስመሮች መነሻ ዲግሪ ዜሮ ሲሆን ይህም መነሻ ትልቁ ሜሪዲያን ወይንም ግሪንዊች ሜሪዲያን ተብሎ ይጠራል። ከትልቁ ሜሪዲያን ወይንም ግሪንዊች ሜሪዲያን በስተ ምሥራቅ 180 መስመሮች ሲኖሩ በስተ ምዕራብ በኩል ተመሳሳይ ብዛት ያላቸው መስመሮች አሉ። በቋሚ መስመሮች መካከል ያለው ማዕዘናዊ ርቀት መለኪያ ኬንትሮስ ይባላል። እነዚህ መስመሮች የአንድን ቦታ ፍጹማዊ መገኛ ለማመልከት ይጠቅማሉ። ምሳሌ፣ የምሥራቅ አፍሪካ ፍፁማዊ መገኛ በአፍሪካ ካርታ ላይ ከ18 ዲግሪ ሰሜን እስከ 27 ዲግሪ ደቡብ ኬክሮስ እንዲሁም ከ22 ዲግሪ ምሥራቅ እስከ 51 ዲግሪ ከ28 ደቂቃ ምሥራቅ ኬንትሮስ ይገኛል።